እሺ የኦል ራውንድ ለርኒንግ ቤተሰቦች እንደምንከረማችሁ እንደምንቆያችሁ፣ ከዚህ በታች የማቀርባቸው ጥያቄዎች በሲቪል ሰርቪስ በኩል ለሚሰጥ ፈተና የሚረዱ ጥያቄዎች ናቸው። የመጀመሪያው ጥያቄ የመንግስት ሰራተኛው ከህዝባዊና ከሚስጥራዊ መረጃ ጋር በሚገናኝበት ጊዜ የስነምግባር ምግባር ኃላፊነቱ መሆን ያለበት የቱ ነው ይላል ሀ ማህበራዊ ሚዲያ ላይ መለጠፍ፣ ለ ለቅርብ ጓደኞች መናገር፣ ሀመር ውሃ ይፋ እንዲያደርግ ካልተፈቀደ በቀር መጠቀም የለበትም፣ ለግል ጥቅም መጠቀም ይላል። የዚህ ጥያቄ መልስ የሚሆነው በሀመር ውሃ ላይ የተቀመጠው ይፋ እንዲደረግ ካልተፈቀደ በቀር መጠቀም የለበትም የሚለው መልስ ይሆናል ማለት ነው። ሁለተኛው ጥያቄ የመንግስት ሰራተኞች ሁሉንም ዜጋ በእኩልነት እንዲመለከቱ የሚያስገድድ መሰረታዊ መርህ የሆነው የቱ ነው? የመንግስት ሰራተኞች ሁሉንም ዜጋ በእኩልነት እንዲመለከቱ የሚያስገድድ መሰረታዊ መርህ የሆነው የቱ ነው? ሀ ግልፀኝነት፣ ለአለም አዳላት፣ ሀመሩሃ፣ ቅልጥፍና ይላል። የዚህ ጥያቄ መልስ የሚሆነው በለላይ የተቀመጠው አለም አዳላት የሚለው መልስ ነው ማለት ነው። ሁሉም የመንግስት ሰራተኞች ለዜጎች በእኩልነት አገልግሎቶችን መስጠት ይኖርባቸዋል ማለት ነው። ሶስተኛው ጥያቄ የመንግስት ሰራተኛው የህዝብ ሀብትን በጥንቃቄ መጠቀሙን እንዴት በተሻለ ሁኔታ ማሳየት ይችላል? የመንግስት ሰራተኛው የህዝብ ሀብትን በጥንቃቄ መጠቀሙን እንዴት በተሻለ ሁኔታ ማሳየት ይችላል? ሁሉንም በጀት በተቻለ ፍጥነት በማውጣት ለበጣም ውድ የሆኑ እቃዎችን በመግዛት ሐመር ውሃ ወጪ ቆጣቢነትን በማረጋገጥና ሀብትን እና የቅንጦት ወጪዎችን በማስወገድ መገንዘቡን በግል የባንክ ሂሳብ ውስጥ በማስቀመጥ ይላል። የዚህ ጥያቄ መልስ የሚሆነው በሐመር ውሃ ላይ የተቀመጠው ወጪ ቆጣቢነትን በማረጋገጥና ብክነትን እና የቅንጦት ወጪዎችን በማስወገድ የሚለው መልሳችን ነው ማለት ነው ወደ አራተኛው ጥያቄ ስንሄድ አራተኛው ጥያቄ የጥቅም ግጭት በሚፈጠርበት ጊዜ የስነ ምግባር ግዴታ የሆነው የቱ ነው የስነ ምግባር ግዴታ ምንድን ነው ይላል ሀ ግጭቱን ችላ ማለት ለ የግል ጥቅምን ማስቀደም አመሮሃ ለበላይ ኃላፊ ማሳወቅ እና ከውሳኔ አሰጣጡ ሂደት መውጣት ይላል መ ሳይገለጽ የስራ ባልደረባውን እንዲረከብ መጠየቅ ይላል። የዚህ ጥያቄ መልስ የሚሆነው በአመር ላይ የተቀመጠው ለበላይ ኃላፊ ማሳወቅና ከውሳኔው አሰጣጡ ሂደት ራስን ማውጣት የሚለው መልስ ይሆናል ማለት ነው። ከውስ በውሳኔ አሰጣጥ ላይ እኛ መሳተፍ አይኖርብንም፣ ግን መረጃዎችን በሙሉ ለበላይ ኃላፊ ማሳወቅ አለብን ማለት ነው። አምስተኛ ጥያቄ በሲቪል ሰርቪስ ውስጥ ያለው የተጠያቂነት ድርጊቶች ከውጤት ጋር የሚገናኝ ሲሆን ሰራተኞች ምን እንዲያደርጉ ይጠበቃል? በሲቪል ሰርቪሱ ውስጥ ያለው የተጠያቂነት ድርጊቶች ከውጤት ጋር የሚገናኝ ሲሆን ሰራተኞች ምን እንዲያደርጉ ይጠበቃል? ሀ ለስተቶች ለስተቶቹ ሌሎችን መውቀስ ለውሳኔያቸውን ያረጋግጣሉ እና ለውጤቱ ኃላፊነቱን መውሰድ ሀመር ውሃ ስኬትን ብቻ ሪፖርት ያደርጋሉ፣ መ ያለ ቁጥጥር ስራ መስራት ይላል። የዚህ ጥያቄ መልስ በለላ እየተቀመጠ ውሳኔያቸውን ያረጋግጣሉ እና ለውጤቱ ኃላፊነት ይወስዳሉ ወይንም ኃላፊነትን መውሰድ የሚለው መልስ ይሆናል ማለት ነው። ስድስተኛ፣ የደንበኛ ቅሬታ አያያዝ ዘዴ ዋና ዓላማ ምንድን ነው? ዋና ዓላማ የደንበኛ ቅሬታ አያያዝ ዋና ዓላማ ሃ ቅሬታ ያቀረበውን ደንበኛ መቅጣት፣ ለእርማት መስጠት፣ የአገልግሎት ጥራትን ማሻሻል እና የህዝብ አመኔታን መመለስ አመርሃ ጥቃቅን ቅሬታዎችን ችላ ማለት፣ የአስተዳደር ውስብስብነትን መጨመር ይላል የዚህ መልስ የዚህ ጥያቄ መልስ የሚሆነው በለላይ የተቀመጠው እርማት መስጠት የአገልግሎት ጥራትን ማሻሻል ና የሕዝብ አማኔታ መመለስ የሚለው መልስ ይሆናል ማለት ነው። ወደ ሰባተኛው ስንሄድ ሰባተኛው ጥያቄ ሲቪል ሰረቫንቱ የአገልግሎት መስፈርቶችን እና አሰራሩን ለደንበኞች ማሳወቅ አለበት። ሀ ቴክኒካዊ ቃላት መጠቀም፣ ለስሜታዊና ግራ የሚያጋቡ ቃላት መጠቀም፣ ሀመሩዋ ረጅም ዝርዝር ህጋዊ ሰነድ ብቻ መጠቀም፣ ግልጽ፣ ቀላል እና የሚያግባባ ቋንቋ መጠቀም ይላል። የዚህ ጥያቄ መልስ የሚሆነው በመላይ የተቀመጠው በመላይ የተቀመጠው ግልጽ፣ ቀላል እና የሚያግባባ ቋንቋ መጠቀም የሚለው መልሳችን ይሆናል ማለት ነው። ስምንተኛ ጥያቄ በፐብሊክ ሴክተር ያለው የአገልግሎት ልህቀት በዋናነት የሚለካው በዳሽ ነው። በፐብሊክ ሴክተር ያለው የአገልግሎት ልህቀት በዋናነት የሚለካው በዳሽ ነው። ሀ የተቀጠሩ ሰራተኞች ብዛት፣ ለ የደንበኛ ወይንም የዜጋ እርካታ በአገልግሎቱ ፍጥነት፣ ትክክለኛነት እና ፍትሐዊነት ሀመርሃ የቢሮ ህንፃ እድሜ የመንግስት በጀት መጠ ይላል። የዚህ ጥያቄ መልስ የሚሆነው በለላይ የተቀመጠው የደንበኛ የዜጋ እርካታ በአገልግሎት ፍጥነት፣ ትክክለኛ እና ፍትሐዊነት የሚለው መልስ ይሆናል ማለት ነው። ዘጠነኛው ጥያቄ በደንበኞች አገልግሎት ተጨማሪ ማይል መሄድ ማለት ምን ማለት ነው? በደንበኞች አገልግሎት ተጨማሪ ማይል መሄድ ማለት ምን ማለት ነው? ሀ የደንበኛ ፍላጎቶችን መገመት እና በህጋዊ አሰራሩ መሰረት ከሚጠበቀው በላይ አገልግሎት መስጠት ማለት ነው። ለአገልግሎት ተጨማሪ ክፍያ ማስከፈል ማለት ነው። አመሩሃ ውስብስብ ጥያቄዎችን ችላ ማለት ነው። መ ለእና አመሩሃ መልስ ናቸው ይላል። የዚህ ጥያቄ መልስ የሚሆነው ባህል ተኋላ እየተቀመጠው የደንበኛ ፍላጎቶችን መገመት እና በህጋዊ አሰራር መሰረት ከሚጠበቀው በላይ አገልግሎት መስጠት የሚለው መልሳችን ይሆናል ማለት ነው። አስረኛ ጥያቄ የህዝብ አገልግሎት ወቅታዊነትና ጥራት ወሳኝ ገጽታ የምንገነባበት ምክንያት ምንድን ነው የህዝብ አገልግሎት ወቅታዊነትና ጥራት ወሳኝ ገጽታ የምንገነባበት ምክንያት ምንድን ነው ሀ ማስታወቂያን ያረጋግጣል ለሰራተኞች እረፍት እንዲወስዱ ያስችላቸዋል አመሩሃ ወጪን ይቀንሳል የደንበኞችን ምቾት መጨመር እና በመንግስት ላይ እምነት እንዲኖር ያስችላል ነ ቴክኖሎጂ የቴክኖሎጂውን ፍላጎት ያስወግዳል ይላል የዚህ ጥያቄ መልስ በሀመር ውሃ ላይ የተቀመጠው ወጪን ይቀንሳል የደንበኞችን ምቾት መጨመርና በመንግስት ላይ እምነት እንዲኖር ያስችላል የሚለው መልሳችን ነው ማለት ነው አስራ አንደኛ ጥያቄ የትራንስፎርሜሽን መሪ ተቀዳሚ ትኩረት የሆነው የቱ ነው የትራንስፎርሜሽን መሪ ተቀዳሚ ትኩረት የሆነው የቱ ነው ውሃ የነበረውን ሁኔታ መጠበቅ፣ ለሰዎች የጋራ ራዕይን እንዲያሳኩ ማነሳሳትና ማበረታታት፣ ሀመር እያንዳንዱን ትንሽ ዝርዝር መቆጣጠር፣ መአፋጣኝ ወይንም ወቅታዊ ተግባራት ላይ ብቻ ማተኮር ይላል የዚህ መልስ የዚህ ጥያቄ መልስ ሰዎች የጋራ ራዕይን እንዲያሳኩ ማነሳሳትና ማበረታታት የሚለው መልሳችን ይሆናል ማለት ነው። አስራ ሁለተኛ ጥያቄ በአስተዳደር ውስጥ የውክልና አላማ ምንድን ነው? በአስተዳደር ውስጥ የውክልና አላማ የስራ ውክልና ስንሰጥ ዋና አላማው ምንድን ነው? ሀ የበታቾችን አቅም ማዳበርና የአመራር ጊዜን ለስልታዊ ጉዳዮች ነፃ ማድረግ፣ ለከባድ ውሳኔዎችን ከማድረግ መቆጠብ፣ አምሮሃ ተዋረድን መጨመር ያልተፈለገ ስራ ማውረድ ይላል። የዚህ ጥያቄ መልስ በሀሊታዋ የተቀመጠው የበታቾችን አቅም ማዳበር እና የአመራር ጊዜን ለስልታዊ ጉዳዮች ነጻ ማድረግ የሚለው መልስ ይሆናል ማለት ነው። አስራ ሶስተኛ ጥያቄ በግጭት አፈታት መንገድ ብዙን ጊዜ በጣም ውጤታማ የሆነው የቱ ነው? በግጭት አፈታት መንገድ ብዙን ጊዜ በጣም ውጤታማ የሆነው መንገድ የቱ ነው ይላል። ሀ አንድ አካል እንዲቀበል ማስገደድ፣ ለግጭቱን ሙሉ በሙሉ ማስወገድ፣ ሐመር ውሃ መተባበር ለሁሉም ወገኖች ዊን ዊን አፕሮች ዊን ዊን መፍትሄ መፈለግ፣ በአብላጫ ድምፅ መተማመን ይላል። የዚህ ጥያቄ መልስ የሚሆነው በሐመር ውሃ ላይ የተቀመጠው መተባበር ለሁሉም ወገኖች ዊን ዊን መፍትሄ መፈለግ የሚለው መልስ ነው ማለት ነው። አስራ አራተኛ ጥያቄ የስትራቴጂክ እቅድ አንድ ድርጅት አንድ ተቋም አንድ ጽህፈት ቤት የሚከተሉትን ለማድረግ ይረዳል። የስትራቴጂክ እቅድ አንድ ድርጅት ተቋም ጽፈት ቤት የሚከተሉትን ለማድረግ ይረዳዋል ሀ በትንሽ ዕለታዊ ጉዳዮች ላይ እንዲያተኩር ይረዳዋል። ለየረጅም ጊዜ አቅጣጫውን ይገልጻሉ ግቦችን አውጥተው እና የተመደበላቸውን ሀብቶች በብቃት እንዲወስኑ ያስችላቸዋል። ሀመርዋ ለእያንዳንዱ ውጫዊ ለውጦች ምላሽ ይሰጣሉ። የአስተዳደር ፍላጎትን ያስወግዳል ይላል። የዚህ ጥያቄ ወይም የአስራ አራተኛ ጥያቄ መልስ የሚሆነው በለላ የተቀመጠው የረጅም ጊዜ አቅጣጫውን ይረዳል ግቦችን ግብ አውጥተው እና የተመደበላቸውን ሀብት በብቃት ይወስናል የሚለው መልስ ይሆናል ማለት ነው። ወደ አስራ አምስተኛው ጥያቄ ስንሄድ አስራ አምስተኛው ጥያቄ ሚላል የቁጥጥር ጊዜ የሚለው ቃል በድርጅታዊ በጽህፈት ቤት በተቋማዊ መዋቅር ውስጥ ምንን ያመለክታል? የቁጥጥር ጊዜ የሚለው ቃል በድርጅታዊ መዋቅር ውስጥ ምንን ያመለክታል? የቢሮውን ህንፃ መጠን ለየአንድ ስራ አስኪያጅ ያለውን የተግባር ብዛት አመር ሃ ለአስተዳዳሪ ወቀጥታ ሪፖርት የሚያደርጉ የበታች ሰራተኞች ብዛት አንድ ፕሮጀክት ለማጠናቀቅ የሚፈጀው ጊዜ ይላል። የአስራ አምስተኛ ጥያቄ መልስ የሚሆነው በሀመሩ ኋላ ላይ የተቀመጠው ለአስተዳዳሪ በቀጥታ ሪፖርት የሚያደርጉ የበታች ሰራተኞች ብዛት የሚለው መልስ ይሆናል ማለት ነው። አስራስድስተኛው ጥያቄ የአፈጻጸም ምዘና ዋና ግን ምንድን ነው? የአፈጻጸም ምዘና ሀ. የሰራተኞች የደሞዝ ቅነሳን ለማረጋገጥ ለገንቢ አስተያየት መስጠት የስልጠና ፍላጎቶችን መለየት እና የሙያ እድገትን መርዳት፣ አመርሃ የፖለቲካ ታማኝነትን ይወስናል። መልሱ አልተሰጠም ይላል የአስራስድስተኛ ጥያቄ መልስ የሚሆነው በላይ የተቀመጠው በላይ የተቀመጠው ገንቢ አስተያየት መስጠት የስልጠና ፍላጎቶችን መለየት እና የሙያ እድገትን መርዳት የሚለው የአፈጻጸም ዘና ዋና አላማ ነው ማለት ነው። አስራ ሰባተኛ ጥያቄ ውስብስብ የህዝብ ችግሮችን ለመፍታት የቡድን ስራ አስፈላጊ ነው፣ ምክንያቱም የሚከተሉትን ለማድረግ ያስችላል። ሀ አስተዳዳሪዎችን ከተጠያቂነት ለማራቅ፣ ለ የግለሰብን የስራ ጫና ለመቀነስ፣ አምሮሃ የተለያዩ ክህሎቶችን አመለካከቶችንና እና እውቀቶችን ለማሰባሰብ፣ መ በግለሰብ ስኬቶች ላይ ብቻ ለማተኮር ይላል። የዚህ ጥያቄ መልስ የሰባተኛው ጥያቄ መልስ የሚሆነው በሀመራ ላይ የተለያዩ ክህሎቶችን አመለካከቶችንና እውቀቶችን ለማሰባሰብ ይረዳል ማለት ነው። በጋራ መስራት በቡድን መስራት። 18ምንተኛው ጥያቄ የመንግስት ሰራተኛው ሙያዊ ብቃቱን ማዳበሩ ምን ጥቅም አለው? የመንግስት ሰራተኛው ሙያዊ ብቃቱን ማዳበሩ ምን ጥቅም አለው? ሀ የስራ ባልደረቦችን መተቸት እንዲያስችለው ወይንም መተቸት መቻል፣ ለከፍተኛ ጥራት ያለው አገልግሎት ለማቅረብ ቅልጥፍና ለመጨመርና የሙያ እድገትን መዘጋጀት ለመዘጋጀት፣ አእምሯ ያለ ቁጥጥር ለመስራት፣ መ የስነ ምግባር ደረጃዎችን ለማስወገድ ይላል የዚህ የአስራ ስምንተኛው ጥያቄ መልስ የሚሆነው በላይ የተቀመጠው ከፍተኛ ጥራት ያለው አገልግሎት ለማቅረብ ቅልጥፍና ለመጨመርና ለሙያ እድገት ለመዘጋጀት ይረዳል ማለት ነው። አስራ ዘጠነኛ ጥያቄ በስራ ቦታ መነሳሳት ለደሞዝ ብቻ ሳይሆን ቅጣትን በመፍራት ለዕውቀት እውቅና፣ ፈታኝ ስራ ለመስራት የባለቤትነትና የዓላማ ስሜት ይኖረዋል አመርሃ የትርፍ ጊዜ ብዛት መ ሁሉንም ደንቦች ችላ አለ ማለት ችላ ማለት ይላል። የዚህ ጥያቄ መልስ በላይ የተቀመጠ እውቀት ፈታኝ ስራ ለመስራት የባለቤትነትና የዓላማ ስሜት ይኖረዋል ማለት ነው። ስለዚህ ስራ የሚሰራው ለደሞዝ ብቻ ሳይሆን እነዚህም ጥቅሞች አሉት ማለት ነው። ሃያኛ የስራ ማሽከርከር የተለመደ የሰው ኃይል ስትራቴጂ ነው። ምክንያቱ ምንድን ነው? የሰው ሀይል ማሽከርከር ወይንም ከቦታ ቦታ ማንቀሳቀስ ከአንዱ መደብ አንዱ መደብ እያዘዋወሩ እያንቀሳቀሱ ማሰራት የተለመደ የሰው ሀይል ስትራቴጂ ነው። ሀ የሰራተኛ ደሞዝ ለመቀነስ፣ ለደካማ ፈጻሚዎችን ለማኖር፣ አመሯ ተሻጋሪ ስልጠና ለመስጠት የሰራተኛ ልምድን ለማስፋትና መሰላቸትን ለመቀነስ፣ መ በአንድ ከፍተኛ ልዩ ችሎታ ላይ ለማተኮር ይላል። የዚህ ጥያቄ መልስ የሀያኛው ጥያቄ መልስ በሀመር ውሃ ላይ የተቀመጠው ተሻጋሪ ስልጠና ለመስጠት የሰራተኛ ልምድን ለማስፋትና መሰላቸትን ለመቀነስ የሚለው መልሳችን ነው ማለት ነው። ሀያ አንደኛው ጥያቄ ከቢዝነስ ፕሮሰስ ሪኢንጂነሪንግ ቢፒአር በስተጀርባ ያለው ዋና ሀሳብ ያለውን ሁኔታ መቃወምና ምንን ለመፈለግ ያመለክታል? አነስተኛና ተጨማሪ ለውጦች መኖራቸው፣ በአፈጻጸም ውስጥ የኳንተም ፍልስፍናዎችን ለማሳካትና ራዲካል ለውጥ ለማምጣት፣ ሀመሮዋ ወጪዎችን ለመቀነስ ቀላል መንገድ በመሆኑ ለተወዳዳሪዎች ጥቅም ላይ የሚውሉ መፍትሄዎች መኖራቸው ይላል። የዚህ ጥያቄ መልስ በላይ የተቀመጠው በአፈጻጸም ውስጥ የኳንተም ፍልስፍናዎችን ለማሳካትና ራዲካል ቼንጅ ራዲካል ለውጥ ለማምጣት የሚለው የሀያ አንደኛው ጥያቄ መልስ ነው ማለት ነው ወደ ሀያ ሁለተኛው ጥያቄ ስንሄድ የሰራተኞችን ለውጥ መቋቋም በሚከተለው መንገድ መቀነስ ይቻላል በየትኛው የሰራተኞችን ለውጥ መቋቋም በሚከተለው መንገድ መቀነስ ይቻላል በእቅድ በእቅድ መጀመሪያ ላይ ሰራተኞችን ማሳተፍ እና ምክንያቶችን በግልጽ በማሳወቅ ለ ለውጡን በድብቅ በመተግበር አመርሃ የውጭውን አካባቢ በመወንጀል ተቃዋሚዎችን በመተቸት ይላል። የሀያ ሁለተኛው ጥያቄ በሐሌታ ላይ የተቀመጠው መጀመሪያ ላይ በእቅድ መጀመሪያ ላይ ሰራተኞችን ማሳተፍ እና ምክንያቶችን መግለጽ ማሳወቅ የሚለው የሰራተኞችን ተጽዕኖ ለመቋቋም ይረዳል ማለት ነው። ሀያ ሶስተኛ ጥያቄ የሂደቱ ማነቆ ነጥብ ያለበት ሂደቱ ማነቆ ነጥብ ያለበት በሂደቱ ማነቆ ነጥብ ያለበት የትኛው ነው? ሀ ስራ አስኪያጁ ይገኛል ለሂደቱ ያበቃል አመሩሃ በስራ ስራ ይከማቻል እና አጠቃላይ ሂደቱን ያዘገያል። አዳዲስ መሳሪያዎች ይኖራሉ። የዚህ ጥያቄ መልስ ሐመር ውሃ ስራ ይከማቻል እና አጠቃላይ ሂደቱ ይዘገያል የሚለው መልስ ነው። ምክንያቱም ማነቆ ካለ አንድ ነገር ማነቆ ካለ ሂደቱ ይዘገያል ወይም በጣም ይቆያል፣ በቶሎ ማለቅ አይችልም ማለት ነው። ሀያ አራተኛ ጥያቄ በሲቪል ሰርቪሱ ውስጥ ፈጠራ በመጀመሪያ ምን ማድረግ አለበት? በሲቪል ሰርቪስ ውስጥ ፈጠራ በመጀመሪያ ምን ማድረግ አለበት? የሕዝብ ዋጋን እና የአገልግሎት አሰጣጥን ለማሻሻል አዳዲስ መንገዶችን ማዘጋጀትና መተግበር፣ ለሁሉንም ነባር ደንቦች ማስወገድ፣ አመሮሃ የውስጥ ውድድር መፍጠር፣ የውጭ ሀሳቦችን ማስመጣት ብቻም ይላል። የዚህ ጥያቄ መልስ አሌታ የሕዝብ ዋጋን እና የአገልግሎት አሰጣጥን ለማሻሻል አዳዲስ መንገዶችን ማዘጋጀትና መተግበር የሚለው መልስ ነው ማለት ነው። ሀያ አምስተኛ ጥያቄ የለውጥ ዝግጁነት ግምገማ ድርጅቱ ተቋሙ ምን እንዲገነዘብ ይረደዋል? የለውጥ ዝግጁነት ግምገማ ማድረግ ድርጅቱ ተቋሙ ጽህፈት ቤቱ ምን እንዲገነዘብ ይረደዋል? ሀ ምን ያህል ገንዘብ እንደሚያስፈልገው ለድርጅቱ እና ሰራተኞቹ በውስጡ ለመቀበል ምን ያህል የተዘጋጁ ናቸው፣ አቅም ያላቸው እና ፈቃደኛ ናቸው። ሀመርሃ የድርጅቱ ታሪክ፣ መ የሰራተኞቹ እድሜ ይላል። የዚህ ጥያቄ ወይንም የሃያ አምስተኛ ጥያቄ መልስ በለላይ የተቀመጠው ድርጅቱ እና ሰራተኞቹ ለውጡን ለመቀበል ምን ያህል የተዘጋጁ አቅም ያላቸውና ፍቃደኛ ናቸው የሚለው መልስ ነው ማለት ነው። 26ኛው በማስረጃ ላይ የተመሰረተ የውሳኔ አሰጣጥ በምን መደገፍ አለበት? በማስረጃ ላይ የተመሰረተ የውሳኔ አሰጣጥ በምን መደገፍ አለበት? ሀ ከባህላዊ ያለፈ ልምምድ፣ ለ የግል አስተያየቶችን እና ስሜቶች፣ አመርሃ አስተማማኝ የተረጋገጠና የተተነተነ መረጃ፣ መ በክፍል ውስጥ በጣም ከፍተኛ ድምፅ ለማግኘት ወይም ማግኘት ይላል የዚህ ጥያቄ መልስ በሀመሮ ላ እየተቀመጠው አስተማማኝ የተረጋገጠና የተተነተነ መረጃ የሚለው መልስ ነው ማለት ነው። ሀያ ሰባተኛ ጥያቄ ሀያ ሰባተኛ ጥያቄ በኢ መንግስት ስርአት ስኬት በጣም ወሳኝ አካል ነው። በኢ መንግስት ስርአት ስኬት በጣም ወሳኝ አካል ነው። ሀ አካላዊ የአገልጋይ ቦታ ለ የውህብ ደህንነት፣ ግላዊነት እና ታማኝነት ሐመር ውሃ የድህረ ገጹ ቀለም መ የማስታወቂያው መጠን ይላል። የዚህ ጥያቄ መልስ ወይም የሰባተኛው ጥያቄ መልስ በለላይ የተቀመጠው የውሂብ ደህንነት ግላዊነት፣ ታማኝነት ይላል። ውሂብ ማለት ያው ድህረ ገጽ እንደማለት ነው፣ በሚገባን ቃላት፣ በሚገባን ቋንቋ ለመጠቀም ያህል ማለት ነው። ሀያ ስምንተኛ ጥያቄ አንድ ፕሮጀክት ከመደበኛ ስራዎች የሚለየው አንድ ፕሮጀክት ከመደበኛ ስራዎች የሚለየው በምንድን ነው? አ ቋሚና ተደጋጋሚ በመሆኑ፣ ለውድ የሆነ ሽያጭ የሚሸጥ በመሆኑ፣ አመርሃ ጊዜያዊና ልዩ ምርት አገልግሎት ለመፍጠር ያለመ በመሆኑ፣ ሁልጊዜ በውጪ አማካሪዎች ይከናወናል ወይንም የሚመራ በመሆኑ ይላል። የዚህ ጥያቄ መልስ በአመርሃ ላይ የተቀመጠው ጊዜያዊና ልዩ ምርት ልዩ አገልግሎት ለመፍጠር ያለመ በመሆኑ ነው የሚለው መልስ ይሆናል ማለት ነው። ሀያ ዘጠነኛው ጥያቄ የፕሮጀክት ክትትል በዋናነት የሚያተኩረው ምን ላይ ነው? የፕሮጀክት ክትትል በዋናነት ሰራተኞች ሰራተኞችን በመዘግየታቸው መቅጣት ለመዛባትን ለመለየት ከእቅዱ አንጻር እንቅስቃሴዎችን የእንቅስቃሴዎችን ሂደት መከታተል አመርሃ የአየር ሁኔታን መተንበይ የመጨረሻውን ሪፖርት መጻፍ ይላል። የዚህ ጥያቄ መልስ የሚሆነው በለላይ የተቀመጠው መዛባትን መለየት ከእቅዱ አንጻር የእንቅስቃሴዎችን ሂደት መከታተል የሚለው መልስ ነው ማለት ነው። ሰላሳኛውና የመጨረሻው ጥያቄ ከሚከተሉት ውስጥ የመልካም አስተዳደር ቁልፍ ባህሪ የሆነው የትኛው ነው? የመልካም አስተዳደር ቁልፍ ባህሪ አ ግልፀኝነት፣ ማጣት ለቢሮክራሲ ማብዛት ሐመር ውሃ የህግ የበላይነትና የዜጎችን ተሳትፎ ማሳደግ፣ ሐመር ውሃ የተማከለ እና ሚስጥራዊ ውሳኔ አሰጣጥ ወይም ሚስጥራዊ ውሳኔ መስጠት ይላል። የዚህ ጥያቄ መልስ የሚሆነው በሐመር ውሃ ላይ የተቀመጠው የህግ የበላይነት እና የዜጎች ተሳትፎ ማሳደግ ይላል። ውድ የራውንድ ለርኒንግ ቤተሰቦች ይህ የመጀመሪያ የጥያቄና መልስ ፕሮግራማችን ነው። እስካሁን ስለተከታተላችሁን እናመሰግናለን። በቀጣይ የምን አይነት ጥያቄ እንዲቀርብላችሁ ትፈልጋላችሁ? ወይንም የሚቀርብላቸውን ጥያቄ በኮሜንት ሴክሽን ላይ ጻፉልን፣ የምናዘጋጅ ይሆናል። እስካሁን ስላዳመጣችሁን እናመሰግናለን።